እኔኮ አንተ እኮ እኔ ጓደኛዬ ነኝ ምንድን ነው እኔ እኮ ወላጅ እናትና አባቴ እኮ ነኝ ማነው አሁን እስኪ ግማሽ ስጋ የሚገብዘው እኔ ኩላሊቴን ልስጥህ ምን ልስጥህ እኔ እናቴ እኔ እኔ ኢትዮጵያ ውስጥ እኮ እንዳንተ አይነት ጓደኛዬ ነኝ እኮ ጓደኛዬ ነው ለማንኛውም ፈጣሪ አኑርልኝ እንዳንተ አይነት ጓደኛ የት እንደማገኝ ፈጣሪ አውቃለሁ ለማንኛውም ጓደኝነታችን እዚህ ጋር ያበቃል ምን ማለት ነው? አሜሪካ ልሄድ ነው ለትምህርት? እንግዲህ ያው፣ ምን ማለት አሜሪካ? እኔን ትተኸኝ? እኔ እናንተ እኮ ማለት እኮ ያን ሳንቲም ሁለት ገጽታ እኮ ነው። ትተኸኝ አሜሪካ ቁርቁር አጀላቲ እንዳልበላ ምንም ማድረግ አልችልም። አሜሪካ እኔ እዚህ እያከኩኝ ጓደኛዬ አሜሪካ ገብቶ ሊያልፍለት ነው። እሱ ካለፈነትን የመኖር የለኝም። አባብዬ ቀይ ባህር አደባባይ ደርሷል። የፕሌኑን ክንፍ ብለው እዚ ያስቀሩት። ከሀገር ሳይወጣ አሜሪካ ትምህርት ብሎ ሄደ። ትምህርት ብሎ አሜሪካ ሄደ። ጉዴን አልሰሙም። አባብዬ እሱንም አውቀዋለሁ፣ አውቀዋለሁ እንደዚህ አይችልም። ደግሞ ምንድን ነው? አስር ሳምንት የሚቆይ ኤስኤቲ ፈተና እና ኮሌጅ አፕሊኬሽን የሚዘጋጅ የክረምት ፕሮግራም ሲሆን ይህንን ስልጠናውን ከጨረሱ በኋላ በራሳቸው አፕላይ ለማድረግ ያስችልታል። ኮርስ ነው የምንሰጥባቸው ቦታዎች ቦሌ መገናኛ እና ብስራተ ገብርኤል ሲሆን ከአዲስ አበባ ውጭም በአዳማና ሀዋሳ መማር ይችላሉ። የኦንላይም አማራጭ አለን። ለበለጠ መረጃ ከስር ባስቀመጥንላችሁ ዌብሳይት ወይም ስልክ መመዝገብ ይችላሉ። ኮርሱ የሚሰጠው በአፕሊኬሽኑ ልምድ ባካበቱ ፈተና ወስደው ትልቅ ውጤት ባመጡ መምህራን ነው። ፈጥኖ የመዝገቡ። እናመሰግናለን።